መድብል ስልሚያውን ጀምሮታል። መሞት ካለብኝ እኔ በህይወት ብቻዬን ልሞት አልችልም፣ ግብረ አበሮችን እንዳለ ጨፍጨፊያቸውና ጨረሻቸውን እጃቸው የሚሄደው በሚል መርሃ ግብር ተነስቶ እንግዲህ ዝናም በራሱ ቁጥጥር ስር ለመዋል የቀጠረበት ቦታም ነበረ። ይሁን እንጂ ዝናም ራሱን አዘጋጅቶ ነበር የመጣው። መድብልና ሞገስም እንግዲህ ምናልባትም ይሄ ነገር ከአቅማችን በላይ ስለሚሆን የሚመጣውን ኃላፊነት ለመወጣት እኔ ዝግጁ ነኝ። ነገር ግን ሞገስ፣ አንተ በህይወት መኖር አለብህ። እኔ ምንም ነገር የለኝም፣ ባዶ ነኝ። በሞት ግን አንተ ከጀርባ ሰው አለ፣ በጣም የምትወዳ ዱላ አለች። ለእሷ ስትል ህይወት መኖር አለብ። በእርግጥ በሚመጣው ነገር ከጎኔ እንደምትሆንና ጠለሚ እንደማትሄድ በአንተ ተመናለው በማለት ሙጌን ያሳስበዋል። መድብልም ሁሉ ቃል ከተናገረ በኋላ እንዴ! እንደዛ አይነት ሐሳብ እንዳይገባ ምንም አታስ፣ እርግጥ እኔ ልፈራው እችላለሁ፣ ዝናብ ግን ደግሞ እኛ ክሬኒ ካዲስ አይደለም፣ በማለት ራሱን ለማጽናናት ይሞክራል። የሆነ እንጂ ዝናብ ከተደወለበትና ከተጠረጠረበት ሰዓት በኋላ የት ናችሁ? በማለት እንግዲህ እየፎከረ በስልክም ቢሆን እየደነፋ ሰዓት ብሎ መቶላችኋል። ኤፍራታ ያቀደችው እቅድ ሊሳካላት አልቻለም። ነገር ግን መርዞን ከመረዘችው በኋላ በጣም አፈጣ ስታይ ዝና ይበላዋል ብላ ስትጠብቀው መርዙ ለራሷ ነበር የደረሳት። ይሁን እንጂ ኤፍራታ በጣም ተዛዝታለች። ከዝና ምግብ ላይ መርዝ ከጨመረችበት በኋላ ትግ ብላ ማየት አልነበረባትም። ምክንያቱም እሷ ፈጭ እየሰጠችው ነው፣ እንዲሁም ደግሞ እንዲህ በላ እናምታ ይበላ እየገፋፋቸው ስለነበረ ትኩር ብላ ስታይ እንግዲህ ቆይ ምን አባሽ ሆነሽ ነው የምታፈጭብ እንግዲህ ነው የተመረሰውን ጎርሻ ለራስ ዲኮር ያሰበው እንግዲህ ለኤፍራታ ነበር። ጎርሳት ያሳስናል። ኤፍራታ ያን ምግብ ተቀዳ ሳይሆን በግዷ ወዳ ሳይሆን በግዷ በቃ እንደምንም ማድረግ ያን ምግብ ትውጣዋለች። ዋጭ ወዳታ ደግሞ ፈለክቶ እንዳታፈው ከረግጥ ትባታል። ለሳበ ተለስ ወዴ ዲዳ ተዳ ተተፋዋለች። ፊት ለፊቷ ዝና ነው። በዚህ በኩል ደግሞ ጽድቅ ያለ ቦታ ነው፣ ሊታወቅባት ይችላል። ምናልባትም እኮ መርሱን በእጇ ውጠት አድርጋ ይዘው ትችላለች ግን እንዴት ዝና እየተንቀሳቀሰ አይደለም እና ለተወሰነ ደቂቃ ያክል ያንን መርዝ በቁንጆ የሸማ ቆየት አለብኝ በማለት ይዛ ቀጥ ብላ ነበረ። ይሁን እንጂ ዋጮው ስትባል እንግዲህ እየተረተበተች ስልቅጥ አድርገዋለች። በዚህ መካከል እንግዲህ ያ መርዝ እራሷን ጎርቷታል። በሌላ በኩል እንግዲህ መድብልም ሀሳቡ ተሳክቶልኛል፣ በማለት ነበረ ያንን ነገር አይቀርላት፣ ግን የተሳካላት አይደለም። ዝናም ዋ አንቺ ልጅ፣ ምግብ ቀርቦ ምንድን ነው ስልክ ላይ ማፍጠጥ? እንዴት ምን እየሰራች ነው? በማለት ነበር ያፈጠጠባት። እሷም ያው ፍቅረኛ አለኝ እና ከፍቅረኛ ጋር እያወራሁ እኮ ነው፣ ለዛ ነው በማለት የተለያዩ ምክንያትና ሰበብ ደርድራ ነበር። በሌላ በኩል እንግዲህ ምግቡን ከበላች በኋላ ተመልሰው መተው ሲያዋጥ ሞገስ እና መድበል ራሱ ሰት በኋላ ወይኔ ወይኔ በቃ እህቴን አሳልፌ ይሰጠዋት እህቴ ተበላች ማለት ነበር የመለሰው ማለት ነው። እንግዲህ እውነት ማውበቱን አሳልፈው ሰጠዋታል መድበል ይሁን እንጂ እንደምንም አድርገው ከዛ ቦታ አስወጥቷታል ማለት ነው። ከወጣችን በኋላ ወደ ቤት ነበር ይዘዋት ይሄዱ። ቅድስትም እንግዲህ እንደዛ ሆና ስታያት እህቷ እንዴ፣ እዚህ ደግሞ ለምን አመጣችኋት? ምን አድርጌ ብላችሁ ነው እዚህ ጋር ያስቀምጣችኋት? ለምን መጣች? በማለት እንግዲህ ስታናገራቸውም ነበረ። ይሁን እንጂ እነሱ ያው አለ አይደለም ታዲያ የተነስዳት በቃ ዝም ብላ ተኝታ ነው በማለት መርስ ሰጠናል ብለው አላሰቡም እንዲሁም ምንም አነገሯትም። ተነሽነስኪ ውሃም ጭልን ሲሏት ራሱ እኔ እሺ በማለት ነበር የተረደበተችው። ይሁን እንጂ እንደምንም ብለ እንግዲህ ያንን ውሃም ጠታ ለመስጣት ሞክራለች። መድርም እንግዲህ በይ እስኪ ፈጠኝ መምጬ ያንን ውሃ ነገር ምንድን ነው እንደዚህ የምትንጓተችው ስላፈሷ እሺ በማለት ተነስታ ውሃ ለማምጣት ተገዳለች። ውሃም እንግዲህ ከዳፋችባት በኋላ ምንም እየንቃች አልነበረም። ስለዚህ ኤፍራታን ወደ ቤቷ መውሰድ አለብን በማለት እንግዲህ ወደ ቤቷ ይዘዋ ተሄዳሉ። ይሁን እንጂ ከቤት ከደረሰች በኋላ ራሷን ተቀማማት ስለነበረ ጠንጥማ እንግዲህ እየተደረደረች ነበረ። ወደ ወዲያውኑ ዝና ደወለ። ና የትናንሽ ይታታል እንግዲህ እሷን ያው ዝና ማታ አብረናት ነበር፣ ምግብ ስበላ ነበር። ና ከበላው በኋላ ታመም ኮትለዋለች። እንግዲህ በራሷችን እንግዲህ የታመመችው አበራ ማለት ችል ነበረ። ይሁን እንጂ ብቻ

ስሙት እንኳን ቀብር እንዲኖረኝ እፈልጋለሁ። ቀብር ከሌላ ግን መቀበር አልፈልግም፣ ና ያለችው ይህ ማለት እንግዲህ ዝና ከሚገለኝ እናንተ እዚው ብትገሉኝ እመርጣለሁ፣ ስለዚህ አይወስዳችሁም በማለት ነበር የመለሰችላቸው። ይሁን እንጂ እሺ ይሁን በማለት እነሱ ያው መተዋል። በሌላ በኩል እንግዲህ በቃ እናዶ ስለነበረ መድብልም ጥራት ነው የወጣው። ከወጣ በኋላ እንግዲህ የተለያዩ ነገሮችን እያቀረ ነው ወጣ ብሮ ከሙጌ ጋር ካፌ በመሆን ሞገስ፣ እንዴት ነው ወንድሜ፣ ሞቀታል ማለት ነው። ልናገኘው አልቻልንም። እንዴት ነው ማግኘት የምንችለው? በማለት ሀሳብ እየአመነጩ እና እየተመከከሩ ነው። ሞገስ፣ አንድ ሀሳብ አለኝ ይላል። ይኸውልህ፣ አሁን እና ባገኘነው መረጃ፣ እስካሁን ድረስ በሰበሰብናቸው ከኤፍራታም ከማሌትም በጣም አደገኛ ሰው እንደሆነ ነው የተለያዩ ስራዎችን እንደሚሰራ ነው። ይህ ማለት ደግሞ ሀገራችን ላይ ህግ አለ። ህግን ማስከበረሙ የፖሊስ ስራ ነው። ስለዚህ ይህንን ነገር እሱ ደግሞ አያውቅም፣ እንደምናውቅበት እና ይህን ነገር እንጠቀምና ፊት ለፊቱ አግኝተ ነው አስፈራርተ ነው በፖሊስ እንደምንናገር የት እንዳለና ስለ ብሮቅ የሚያውቀውን ነገር ከነገረን በኋላ እንለቀዋለን፣ እንቢ ካለ እናገተዋለን የሚል ሀሳብ አመነጨለት። እንግዲህ መድብልን በሀሳቡ ተስማምቶ እሺ በማለት ያው ሊያገኙ ተስማማሉ። ከተቀረም ብሎ እንግዲህ ውዝና

አንቺ ዘበኛ እኮ ሆንኩ ጠባቂ ከሆንኩ እያለች እንግዲህ ከሎላ ጋር ያወራሉ። ሎላ እንዴት አደምና ምን አገልግሎት ነው? እኔ እኮ ልዕልት ነው፣ ልዕልት መጠበቅ ደግሞ ጥሩ ነው ትላታለች። ቆይ ግን አንቺ ቆንጆ ሆንሽ እንዴት ነው? ከልጅነትሽ ጀምረሽ ነው ወይስ አሁን? ትላታለች። በዛሬ ይሁን እንግዲህ ቆንጆ ነው እያደግኩ መጣ ነው ትላታለች። እንዲሁም ደግሞ በጣም አንቺ ብቁ ቆንጆ ሆነሻል። የሰው ልጅ ከበላ ከጠጣ፣ ጥሩ በቃ ንጹህ አየር ከወሰደ

ናወሬ ናፍቆኛ እናውራትልና ተሰርባታለች። ትግስትን በይና አንችን ዝን የጠራሽ ይድሮምትልና ጥላት ነው የሄደች። ጭቅጭቃቸው እንዴት እንደሚያስቅ መድብልም እንግዲህ ዝና ሊያገኙ መቷል። እንግዲህ ምን ይቻላል። መድብል ፍርሜውን ይገጥማል። ዝናስ እንዴት ነው? ያሸንፋል ወይ? እንደገና ዶላስ እንዴት ነው? ነፃ ተወጣ ይሆን? ብሩክ የት ነው? ምሳሌ ደግሞ አባቴ የት ነው እያለች በጣም እያስቸገረች ነው። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሁኑላችሁ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ተባበሩ።